ፊልድ ማርሻሉ የፈሩት ደረሰ። ጄኔራሎቹ በመጨረሻ የደበቁትን ጉድ አውጥተዋል። ህዋት ጦር መኮንኖች የደበቁትን ከባድ መሳሪያ አውጥተው ወደ አማራና አፋር ማሰማራታቸው ታውቋል። ህዋት ደብቆ የቀበረውን ከባድ መሳሪያ ቆፍሮ በማውጣት ወደ አፋርና አማራ አዋሳኝ አካባቢዎች እያስጠጋ ነው። ወዲህ ደግሞ የአፋሩ ዋና መንገድ መከርቸሙ ተሰምቷል። በዝርዝር እናስደምጣችኋለን። የኤርትራ ወጣት እንደ ምርኮ የተያዘ ሰራዊት ነው ሲሉ ፖለቲከኛው ተናገሩ። ኢሳያስ በኤርትራ የቀረውን ወጣት ሰብስበውም ወደ ጦርነት እየማገዱት ነው ያሉም ሲሆን፣ ለትግራይ ኤሊቶችም ጥብቅ መልእክት አስተላልፈዋል። ታደምጡታላችሁ። በትግራይ ነዳጅ እንዳይገባ መከልከሉ ተሰማ። ዶክተር ደብረጽዮን ገብረ ሚካኤል ከድሮን ጥቃቱ በኋላ በሰጡት ቃለ መጠይቅ ነው ወደ ክልሉ ነዳጅ እንዳይገባ መታገዱን ይፋ ያደረጉት። የፕሪቶሪያ ስምምነት በፌዴራል መንግስት እየተጣሰ መሆኑን የገለጹት ደብረጽዮን ወደ ዳግም ጦርነት የሚያስገቡ በሮች እየተከፈቱ መሆኑን ጠቁመዋል። ትሰሙታላችሁም።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 ፊልድ ማርሻሉ የፈሩት ደረሰ። ጄኔራሎቹ በመጨረሻ የደበቁትን ጉድ አውጥተዋል። ይዋ ጦር መኮንኖች የደበቁትን ከባድ መሳሪያ አውጥተው ወደ አማራና አፋር ማሰማራታቸው ታውቋል። ህዋት ደብቆ የቀበረውን ከባድ መሳሪያ ቆፍሮ በማውጣት ወደ አፋርና አማራ አዋሳኝ አካባቢዎች እያስጠጋ ነው። ወዲህ ደግሞ የአፋሩ ዋና መንገድ መከርቻሙ ተሰምቷል። ህወት አፋር ላይ የጀመረው ውጊያም አልበረደም። ይልቁንም እየተባባሰና እንደ ሀገር አድማሱን እያሰፋ ሄዷል። ከአራት ኪሎ በኩልም ጠንካራ የድሮን ጥቃቶች ተሰንዝረዋል። በዚህ የድሮን ጥቃት ህወት አሉኝ የሚላቸውን መሳሪያዎቹን አጥቷል። ይህን ተከትሎ በትናንትናው እለት የደበቃቸውን መሳሪያዎች ቆፍሮ እያወጣ ነው። ይህም ፊልድ ማርሻሉ ሲሰጉትና ሲፈሩት የነበረው ጉዳይ ነው። ታንክና መድፉን አስረክቡም አየር መቃወሚያውን አስረክቦ ባለፈው ያስረክባችሁት አለ። ይህን ግን ደብቃችሁ ነው ያቆያችሁት። አሁን ብቅ ብቅ እያደረጋችሁት ነው። በፕሪቶሪያ ስምምነት መሰረት አስረክቡ ሲሉ አሳስበው ነበር። ሆኖም ህዋት የፊልድ ማርሻሉን ማሳሰቢያ አሻፈረኝ በሚል አካሄድ የደበቃቸውን ታንኮች ለሊቱን ሲያወጣ ድሯል። በየጫካው የተቀበረው የህዋት ከባድ መሳሪያ ተቆፍሮ በክሬት ሲወጣ የሚያሳዩ ምስሎች አፈትልከው አፈትልኮ የወጣው ምስላዊ መረጃ እንደሚያመላክተው ከሆነ ህዋት ከታንክ እስከ መድፍ የተለያዩ ከባድ መሳሪያዎችን ከቀበረበት እያወጣ ነው። ህዋት የቀበረውን ከባድ መሳሪያ አውጥቶ ማንቀሳቀስ የጀመረው ባፋር ክልል አዋሳኝ አካባቢ የድሮን ጥቃት ተፈጸመብኝ ካለ ከሰዓታት በኋላ ነው። የድሮን ጥቃቱ የተፈጸመው ህዋት ባፋር ወሰን አካባቢ የጦር መሳሪያ ባከማቸበት ቦታ ላይ እንደሆነ ታውቋል። አንድ የህዋት ከፍተኛ ወታደር አመራር ለቢቢሲ እንደተናገሩት በሰው አልባ አውሮፕላን ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው። ወታደራዊ አመራሩ ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኛ አካባቢ በሚገኝ ሚልካ በሚባል ወታደራዊ ካምፕ ላይ መሆኑን አረጋግጠዋል። ህዋት ጥቅምት 28 ቀን 2018 ዓ.ም ሌሊት በትግራይ ኃይሎች ላይ የድሮን ጥቃት ተፈጽሟል በሚል ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ከሷል። በአቤቱታ ደብዳቤው የፌዴራል መንግስት የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ በመጣስ ወንጅሏል። በትግረኛ ቋንቋ ባወጣው መግለጫ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ ስለተፈጸመው የድሮን ጥቃት ዝርዝሩን ባይገልጽም ጉዳት መድረሱን አመላክቷል። ለመንግስታቱ ድርጅት በጻፈው ደብዳቤ ላይ የድሮን ጥቃቱ በትግራይ የጸጥታ ኃይሎችና በነዋሪዎች ላይ ጉዳት አድርሷል ብሏል። ህወሓት የተባበሩት መንግስታት ድርጅትና አፍሪካ ህብረት ጣልቃ እንዲገቡ ምሽቱን በጻፈው ደ ዳቤ ጠይቋል። ህዋት ባወጣው መግለጫ በትግራይ ህዝብ ሞትና ስቃይ የሚረካው በማለት በወነጀለው መንግስት ላይ ጫና በመፍጠር ዓለም አቀፉ ማህበረሰብ ተጨማሪ ደም መፋሰስ እንዳይመጣም የበኩሉን ይወጣ ሲል ጠይቋል። የፌዴራል መንግስት የሚሆን መከላከያ ሰራዊት በህዋት ወታደሮች ካምፕ ላይ ለተፈጸመው የድሮን ጥቃት እስካሁን ያሉት ነገር የለም። መንግስት የዋት ኃይሎች በሚንቀሳቀሱባቸው አካባቢዎች ላይ በአየር ኃይል ቅኝት እያደረገ መሆኑን የሚያመላክቱ መረጃዎች እየወጡ ነው። የኤርትራ ወጣት እንደ ምርኮ የተያዘ ሰራዊት ነው ሲሉም ፖለቲከኛው ተናገሩም። ኢሳይያስ በኤርትራ የቀረውን ወጣት ሰብስበው ወደ ጦርነት እየማገዱት ነው ያሉም ሲሆን ለትግራይ ኤሊቶችም ጥብቅ መልእክት አስተላልፈዋል። የቀድሞው የህወሓት ከፍተኛ አመራር አቶ ገብሩ አስራት ከሰሞኑ አዲስ ቃለመጠይቅ ሰጠዋል። በቃለመጠይቃቸው በዋናነት ስለ ሻቢያና ህወሓት አንስተዋል። ሁለቱ ኃይሎች በጋራ ጦርነት ማወጃቸውን የሚገልጹት አቶ ገብሩም እልቂት፣ ጉዳት፣ ውድመት እንጂ ምንም አይነት ትርፍ ከጦርነት አይገኝም ብለዋል። ማወቅ ያለብን ግን በጦርነት የሚያተርፏሉ ስልጣናቸውን ማስጠበቅ የሚፈልጉ ስልጣናቸውን ከፍ ማድረግ የሚፈልጓሉ በጦርነት የሚነግዷሉ። ይሄ በግልጽ ታይቷል። በትግራይ ጦርነት በልጽገው የወጡ በጣም ሀብታሞች ሆነው የወጡ ሰዎች አሉ። ሌላው ግን የነበረውን ሀብት ነው የጨረሰው። የነበረው ሀብት ተነንኮታኮተ። በመቶ ሚሊዮኖች የነበራቸው ኢንቨስተሮች ነጋዴዎች ከስረዋል። በዚህ ጦርነት ፋብሪካቸው ተቃጥሏል። የነበራቸው ሀብት ተሽጦም ለዳይ በቃም ተበድረው ስለነበር ይህን ያየ ባለ ሀብትና ነጋዴ እንደገና ጦርነት አይፈልግም በማለት በሰፊው አብራርተዋል አቶ ገብሩ ቀጥለውም፣ ከዚህ በተጨማሪ በጣም የሚያሳዝነኝ የእናቶች ለቅሶም እስካሁን ሊቆም አልቻለም። እናቶች ያለቅሳሉ ከእያንዳንዱ ቤተሰብ አንድ ሰው ከዛም በላይ የሞተበት ነው የትግራይ አካባቢ ሁኔታ። ይህን መድገም ማለት ሐዘኑን ምሬቱን አሰቃቂ ገጠመኙን መቀጠል ነው የሚሆነው፣ ሲሉ ጥሪ አቀርበዋል። ኤርትራን በተመለከተ ደግሞ እንዲህ ይላሉ። የኤርትራዎቹ ወጣቶች እንደ ምርኮ የተያዘ ሰራዊት ነው፣ በዛም ቢሆን ያሳስበኛል። በቃ ዘላለም በጦርነት ውስጥ የተከተቱም፣ የሚያመልጠው አምልጡም የቀረውን ሰብስበው ወደ ጦርነት ነው የሚማግዱት። ይሄ ነገር ማብቃት አለበት። ምንም ጥቅም የለውም ከሻቢያ አመራሮች ውጭ የሚጠቀም ኤርትራው የለም ብለዋል። በትግራይ ነዳጅ እንዳይገባ መከልከሉ ተሰማ። ዶክተር ደብረጽዮን ገብረ ሚካኤል ከድሮን ጥቃቱ በኋላ በሰጡት ቃለ መጠይቅ ነው ወደ ክልሉ ነዳጅ እንዳይገባም መታገዱን ይፋ ያደረጉት። የፕሪትሮ ስምምነት በፌዴራል መንግስት እየተጣሰ መሆኑን የገለጹት ደብረ ጽዮን ወደ ዳግም ጦርነት የሚያስገቡ በሮች እየተከፈቱ መሆኑን ጠቁመዋል። አፋር አዋሳይ ላይ ያከማቸው የጦር መሳሪያ በድሮን ጥቃት የወደመበት የህዋቱ ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ለጠቅላይ ሚኒስትሩ ሰሞነኛ ማብራሪያ ዘግይተው መልስ ሰጥተዋል። ደብረጽዮን ከጠቅላይ ሚኒስትር አብይ አህመድ እስከ ጌታቸው ረዳ የትግራይ ጠላት አድርገው ወንጅለዋቸዋል። ደብረጽዮን ከድሮን ጥቃቱ በኋላ አዲስ በሰጡት ቃለ መጠይቅ እንደ ቅድመ 2013 ጦርነት ዋዜማ ነዳጅ ወደ ትግራይ እንዳይገባ ገደም መጣሉን አስታውቀዋል። የፕሪቶሪያ ስምምነት በፌዴራል መንግስት እየተጣሰ መሆኑን የገለጹት ደብረጽዮን ወደ ዳግም ጦርነት የሚያስገቡ በሮች እየተከፈቱ መሆኑን ጠቁመዋል። ደብረጽዮን በሚመሩት ህዋት ልሳን ወይን በ ሰጡት ቃለ መጠይቅ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት የፓርላማ ማብራሪያ ምላሽ ሰጥተዋል። ደብረ ጽዮን ምላሽ የሰጡበት ጉዳይ በፕሪቶሪያ ስምምነት ባለቤት ህወሓት ሆኖ ሳለ ጠቅላይ ሚኒስትሩ ለነጌታቸው ረዳ ሰጥተዋል ሲሉ ወንጅለዋል። ጠቅላይ ሚኒስትሩ በፓርላማ ፊት ፕሪቶሪያ ስምምነት ዋና ተደራዳሪዎችና ፈራሚዎች እነጌታቸው ረዳና ጄኔራል ጻድቃን ገብረተንሳይ መሆናቸውን መግለጻቸው ይታወሳል። ህወት የምርጫ ቦርድን ህግ አክብሮ ወደ ፓርቲነት ካልተመለሰ የስምምነቱ ባለቤት ሆኖ የመቀጠሉ ጉዳይ ጥያቄ ውስጥ እንደሚገባ አመላክተው ነበር። ለጠቅላይ ሚኒስትሩ ማብራሪያ ምላሽ የሰጡት ደብረ ጽዮን ለብልጽግና ገብረዋል ባሏቸው ሰዎች ሰበብ ህዋትን አላውቅህም ብሎ መቀጠል አይቻልም ብለዋል። አምባሳደር ሬድዋን ሁሴንና ጌታቸው ረዳ ይፈርሙት እንጂ የስምምነቱ ባለቤቶች ህወትና የፌዴራል መንግስት መሆናቸውን አስታውሰው ተናግረዋል። ደብረ ጽዮን ከብልጽግና ድረዋል ያሏቸው እንደነጌታቸው ረዳ ያሉ ህዋትን ከድተው ከፌዴራል መንግሥት ሥልጣን የተቀበሉ የቀድሞ ባልደረቦቻቸው ነው። ህዋት ክህደት በመፈጸም በተደጋጋሚ የከሰሳቸውን ጌታቸውን የጊዜው አስተዳደሩ ፕሬዚዳንት እያሉ ከብልጽግና ወገን ነበሩ ሲሉ ወንጅለዋቸዋል። በነጌታቸው ረዳ በኩል የተጀመረውን ተፈናቃዮችን ወደ ወልቃይት የመመለስ ጥረት እንደማይቀበሉም ደብረጽዮን ገልጸዋል። ጌታቸው ረዳይ ብልጽግና ሹመኛ እንጂ የትግራይ ወኪል አይደለም ያሉት ደብረ ጽዮን ከትግራይ ወገን ያልሆነ አካል በተፈናቃዮች ጉዳይ እጁን ማስገባት የለበትም ብለዋል። በወልቃይትም ይሁን በራ ያነ ጌታቸው ረዳ ትግራይን ወክለው መደራደር እንዲያቆሙ ደብረጽዮን አስጠንቅቀዋል። በፌዴራል መንግስት በኩል ከህወሓት ተገንጥለው በሰላማዊ የፓርቲ ፖለቲካ ትግ ውስጥ ከገቡት ከነጌታቸው ረዳ ጋር በወልቃይትና ራያ ጉዳይ እየተነጋገረ መሆኑ ይሰማል። በሱዳን ድንበር መተማም ትልቁ ምሽግ ተሰበረ። መከላከያ ሰራዊት ከልህ አስጨራሽ ትንቅንቅ በኋላ ምሽጉን መደርመሱን ይፋ አድርጓል። የፋኑን ምሽግ በመከላከያና ጥምር ጦር በተባለው ኃይል መሰበሩን መንግስት ተናግሯል። የቋራ ወረዳ ኮሚኒኬሽን ቢሮ በዛሬው እለት ባጋራው መረጃ የመከላከያ ሰራዊት የሚመራው ጥምር ጦር ጽንፈኛ ሲል የጠራውን የፋኑን ምሽግ በቋራ ወረዳ ቲድሮስ ከተማና አካባቢውን ሙሉ በሙሉ መቆጣጠሩን ይፋ አድርጓል። መከላከያ ሰራዊት በቲድሮስ ከተማ ኦፕሬሽን እየሰራ በሚሄድበት ወቅት የፋኑን ምሽግና ማሰልጠኛ ቦታ የነበረን ልዩ ስሙ በ ወደራይ የተባለን ቦታም በመስበር ተቆጣጥሮታል። የቋራ ወረዳ ሰላምና ጸጥታ ጽህፈት ቤት ኃላፊ ዋና ሳጅን በሪሁን ጥላሁን አሁን ላይ በመከላከያ ሰራዊት እየተመራ ያለው ጥምር ጦር የፋኖ ኃይል ከባድ ምት ደርሱበት ሞትና ቁስለኛ ሆኖ ከአካባቢው እንዲወገድ ማድረግ መቻሉን ገልጸዋል። የጸጥታ ኃይሉ በቋራ ወረዳ ስር የሚገኘውን ቴዎድሮስ ከተማ ዳዛ ቀበሌም፣ ወፍታናም ወርቂና ቀበሌዎችን ሙሉ በሙሉ ከፋኑ በማጽዳት በመንግሥት ቁጥጥር ስር ማዋል መቻሉን አንስተዋል። የጸጥታ አካላት በተወሰደ ኦፕሬሽን አብዛኛው ቦታ ኮረብታማ ገደላማ ከመሆኑ የተነሳም የፋኑ ታጣቂ ኃይል በጎዳና በዳውራም በዛናናም በኮዘራ ቆስሎም በሩጫ ላይ እያለም ገደል በመግባት ለሞራና ለዱር አራዊቶች ቀለብ ሆኗል፣ የሚል አስተያየትም ሰጥተዋል። ኃላፊው የፋኑን አመራሮች የጦር ውጊያ ስልት የማያውቁ ሲሉ የዘለፉ ሲሆን ከውጭ ባንዳዎች ብር ተለቋል እያለም ለጦርነት በማሰለፍ ለሞትና ለቁስል ተዳርጓል ሲሉ ከሰዋል።